በስማ አብ ወወልድ ወንፈስ ቅዱስ አህዱ አምላክ አሜን። በክርስቶስ ወንድሞቼ ቶቼ የሆናቸው እንደምንከረማቸው እንደምንሰንበታቸው በቸርነቱ የጠበቀን የድሜ ደህል አደረገን። የአባቶቻችን የነቢያት አምላክ የአማርያት አምላክ፣ የጻድቃን የሰማይታት አምላክ እግዚአብሔር ስሙ አዝናፍ አዝናፍ የከበረ የተመሰገነ ይሁን። እንደምናቸው ሰላም እግዚአብሔር ይብዛላችው። እቺ የሰናፍጭ ቅንጣት የተሰኘችው መርሃ ግብራችን ነች። አጭር ሰዓት እግዚአብሔር ዛሬ ያስተማረንን በእናንተ ለማካፈል ያህል ነው፣ እግዚአብሔር ቢረዳን። የዛሬው ርዕሳችን ምን የሚል መሰላችሁ? ቀኖቹ አጭር ናቸውና ሁል ጊዜ ታምነን በእምነት እንጂ በስጋ አንመላለስ። ሰማችሁኝ ወንድሞቼ፣ ዛሬ እግዚአብሔር በዚህ አጭር ደቂቃ ውስጥ የሚነግረን ልጆቼ ሆይ ቀኖቹ በጣም አጭር ናቸው። ቀኖቹ አጭር ናቸው እና ሁል ጊዜ በህይወት ስንኖር ታምነን በእምነት እንመላለስ እንጂ በስጋ አንመላለስ ይላል። ይሄ የኔ ቃል አይደለም። ይልቁንም አባታችን ቅዱስ ጳውሎስ በተለይ ለቆሮንቶስ ቤተክርስቲያን በዘመኑ ለነበሩት መንፈሳዊ ልጆቹ የላከው መልእክት ነው። ሲያሳስባቸው ልጆች፣ ወይ ቀኖቹ አጭር ናቸው። የሰው ልጅ እድሜ አጭር ነው። አጭር በሆነች ጊዜ ለሰማይ ለዘላለማዊ ኑሩ ለስጋ ሳይሆን ለስጋ ሳይሆን በእምነት ለሰማይ ህይወት ኑሩ አለ ወይም በአጭር አነጋገር በስጋ ሳይሆን በእምነት ኑሩ ለምን ቀኖቹ አጭር ናቸው መሄድ አይቀርም ብሎ አለ ቀኖቹ አጭር ናቸውና እናንተ እንግዲህ በምድር ላይ በቀራችሁ ዘመን በዚህ በአጭር ዘመን ሁል ጊዜ ታምናችሁ ደግሞ ታምናችሁ ነው ሰው ኖረ ያልኖረ አሷየኛ ላይ የሳውን ታምናችሁ ሁል ጊዜ በእምነት ኑሩ። በምድር ላይ ስትኖሩ በእምነት ኑሩ እንጂ በስጋ አትመላለሱ። ለምን ቀኖቹ አጭር ናቸው? የስጋ እድሜ አጭር ነው። እዚህ ነው አባታችንም ነቢዩ ዳዊት የሰው ልጅ እድሜ አጭር ነው፣ ቢበዛ ሰባ አሊያም ሰማንያ ነው። ደግሞ እሱም ቢሆን በምን የተሞላ ነው ይላል? በመከራ የተሞላ ነው ይላል። እውነት ነው። አሁን በኋላ ነባለው እዚህ ጋር ምድራዊ ህይወት ወገኖች በፈተና በመከራ የተሞላ ነው። ስለዚህ ለዚች አጭር እድሜ ምን አለን? ሁል ጊዜ ታምናችሁ በእምነት እንጂ በእምነት እንጂ በስጋ አትኑሩ አለን ማለት ነው። በነገራችን ላይ ዘም እንግዲህ እዚች ጋር አንድ የምናነሳው ነገር ለመሆኑ የመኖራችን ዓላማ ምንድን ነው? ሀዲ ራስክ ሊሆን ይህን ራሳችሁ ጠይቃችሁ ታውቃላችሁ። ለምንድን ነው የምኖረው? ሰው ሲኖር ወገኖች ዓላማ አለ ለምሳሌ እኔ ወደ አሜሪካን ሀገር ስመጣ ዓላማ አለኝ። ትምህርት ቤት ሲሄድ ሰው ዓላማ አለው። ስራ ሲቀጠር ሰው ዓላማ አለው። ወገኖች እንደዛ ሁሉ በምድር ላይ ስንኖር ዓላማ አለን። አሁን ሰውን ሰው የሚያደርገው ያንን ዓላማ ፈጽመነዋል አልፈጸምነውም። ለምን ማለቁ? አይቀርማ የሰው እድሜ አጭር ነው። ለዚህ እኮ ነው። ስለዚህ ወገኖቼ በዚህ ምድር ላይ ስንኖር እግዚአብሔር ምድር ላይ ሲያስቀምጠን ዓላማ አለው። እሱ ምንድን ነው? በምድር ላይ ስንኖር ለእግዚአብሔርና ለመንግስቱ እንድንኖር ነው። ወገኖቼ በምድር ላይ ስንኖር በዚህ በአጭር ስንኖር ለዘላለም እንድንኖር ለዘላለም ን በአጭር ስንኖር ለትልቁ እንድንኖር ነው። ስለዚህ የመኖራችን ዓላማ ምንድን ነው ቢባል፣ ወገኖቼ አንድና አንድ ነው። እሱም የመኖራችን ዓላማ እግዚአብሔርን ለማስደሰት ነው። ለዚህ ነው ቅዱስ ጳውሎስ ደጋግሞ እኛ ብንኖር እግዚአብሔርን እናስደስታለን ብንሞትም እግዚአብሔርን እናስደስታለን አለ እዚህ ሁለተኛ ቆሮንቶስ ምዕራፍ አምስት ላይ ነው እንግዲህ ያለው ምዕራፍ አምስት ስታነቡ ታገኛላችሁ የኛ የመኖራችን ዓላማ እግዚአብሔርን ደስ ማሰኘት ነው ይላል ይህ ብቻ አይደለም ሮሜ ምዕራፍ አስራ አራት ላይ ሄዳችሁ ብትመለከቱ የኛ በምድር ላይ መኖር የኛ ዓላማ እግዚአብሔርን ደስ ለማሰኘት ነው ይላል ለዚህ ነው እንግዲህ ዛሬም የነገረን መልእክቱ ምንም ይዛችሁ ባትሄዱ ቀኖቹ አጭር ናቸው ወይም የሰው ልጅ አጭር ነው ስለዚህ ቀኖቹ አጭር ስለሆነ ሁል ጊዜ እናንተ ታምናችሁ በእምነት እንጂ በስጋ ከባድ ነው። አሁን ከባድ ነው ወንድሞች፣ ግን ለትልቁ ኑሩ። በዚች ባጭር እድሜ ለረጅሙ ኑሩ ይለናል። በነገራችን ላይ ምን ማለት ነው በእምነት መኖር? ምን ማለት ነው በእምነት መኖር? ወገኖቼ በእምነት መኖር ማለት ምን ማለት ነው? ይሄ ማለት በስጋ ሳይሆን በስጋ እንኖራለን፣ እንበላለን፣ እንጠጣለን፣ ግን በጥንቃቄ ነው። የክርስቲያን ህይወት በጥንቃቄ ነው። በስጋ ሳይሆን በእምነት መኖር ማለት ነው። ወይም ደግሞ በእምነት መኖር ማለት የተሻለ ቀን አለ አንድ ቀን፣ የተሻለ ቀን አለ አንድ ቀን መልካም ቀን አለ። ስለዚህ ለተሻለ ህይወት አንድ ቀን የዘላለምን ቀን አያለው ለዛ ለዘጋጅ ብሎ መኖር የተሻለ ቀን አለ፣ የተሻለ ህይወት አለ ብሎ በእግዚአብሔር ተማምኖ መኖር ማለት ነው። እግዚአብሔር አለ፣ ይሄን ምድር የፈጠረ እግዚአብሔር አለ፣ ይሄን ካልመኖር ወደ መኖር ያመጣለ እንደዛ ሆነ ለዘላለም ነጋ ያኖራል ብሎ በእምነት ሳይታይ በእምነት መኖር ማለት ነው። በእምነት መኖር ማለት ነው። ወይም በሌላ አነጋገር ቅዱስ ጳውሎስ ደጋግሞ እንደሚለው እኛ እኮ ሀገራችን በሰማይ ነው ይላል። እዚህ የመጣነው ይሄ ምድራዊ ህይወት እንደ ስደት ነው። የእኛ ሀገር በሰማይ ነው ይላል። ወንድሞቼ በምድር ለሰማይ መኖር ይሄን ዋና የህይወት ዓላማ ስለዚህ በእምነት መኖር ማለት ለዘላለም መኖር ለዘላለሙ አላማ እግዚአብሔር ለሰራን አላማ እግዚአብሔር ለፈጠረን አላማ መኖር ማለት ነው። ነገ የተሻለ ቀን አለ ብሎ መኖር፣ እኔ ሀገሬ በሰማይ ነው፣ በምድር ላይ ለሰማይ መኖር፣ ዛሬን ለነገ መኖር፣ ለእግዚአብሔር መኖር፣ ለሚታይ ነገር ሳይሆን በእምነት ለሆነ ለማይታየው ለእግዚአብሔርና ለሰማያዊቷ ኢየሩሳሌም መኖር ማለት ነው። በእምነት መኖር በአጭሩ ለእግዚአብሔርና ለመንግስቱ መኖር ነው። እስቲ በንጽጽር እኒየው የምድራዊ ኑሮንና የሰማያዊ ኑሮ፣ ወንድሞቼ ምድራዊ ኑሮ ወገኖች አጭር ነው፣ በጣም አጭር ነው። ለዚህ ነው ነብዩ ዳዊት የሰው ዕድሜ ሰባ እንደው ታደለው ሰማንያ ይሄም ቢሆን በመከራ በፈተና የተሞላ ነው ይለዋል። ወገኖቼ አሁን ለእኛ ምን መከራ ሰው መንገድ ማስጠራር ያስፈልገዋል? በመከራ ውስጥ ተጸንሰ፣ በመከራ ውስጥ ተወልደ፣ በመከራ ውስጥ ምናድግ አይደለም እንደ ሰው። ምንም ምንም እኮ ይሄን ያህል የሚናፍቅ ነገር የለም በምድር ላይ። ስለዚህ ምድራዊ ኑሮ ጊዜያዊ ነው። ምድራዊ ኑሮ ጊዜያዊ ነው። በጋር በጣር በመከራ የተሞላ ነው ምድራዊ ኑሮ። በነገራችን ላይ በምድር ስንኖር ከእግዚአብሔር በጣም ርቀን ነው የምንኖረው፣ በጣም ርቀን። በኋላ ነብላችኋለሁ። ዛሬ በዚህ ምድር ስንኖር በስደት እንደመኖር ነው ከእግዚአብሔር ርቆ እንደመኖር ነው። አያችሁ ምድራዊ ህይወት እንደዛ እና ከእግዚአብሔር ርቆ በእምነትና በተስፋ ነው የምንኖረው ዛሬ። አያችሁ ልክ በስደት እንደመኖር ነው። ስደት እኮ ደስ አይልም። አሁን አሜሪካን ሀገር እንኖራለን ሪ ደስ የሚለው ነው። ይሄን ጊዜ ምን ሀገር ነው? ል ሀገራችን ይናፍቃል። ሀገር ነው ደስ የሚለው በሀገር ቤት እኮ ነው ደስ የሚለው። አሁን ያለውን ነገር አትመልከቱ። ኔ ሪያሊቲ ኢንጀነራል ኢቨን ኢትዮጵያ ውስጥ ሆናችሁ ለምሳሌ የጎንደር ልጆች ብትሆኑ አዲስ አበባ ብትኖሩ ጎንደር ይናፍቃቸዋል። የአርሲ ልጆች ብትሆኑ የአርሲ ምክንያቱም ይሄ ሂማን ኔቸር ነው። ስለዚህ ምን ለማለፍ ፈልግ የመሰላቸው እና ይሄ ምድር በስደት እንደመኖር ነው። እኔ ነቢዩ ዳዊት መዝሙር ስልሳ ዘጠኝ ላይ ምንድን የሚለው እኔ ስደተኛ ነኝ እንደ አባቶች እንግዳ ላል እንግዶች ስደተኞች ነው። ስደተኛ ደግሞ አንድ ቀን ወደ ሀገሩ ይገባል። በነገራችን ላይ ሰማቸዋል ስደተኞች፣ አሁን እንዴት እርምጃ እንደተወሰዱ። ስለዚህ ወገኖቼ በምድር መኖር በስደት እንደመኖር ነው። ከባድ ነው። የጣር የጋር ኑሮ ነው። በሰማይ መኖርስ ወገኖቼ፣ የሰማይ ኑሮ የዘላለም ነው። አጭር አይደለም፣ የዘላለም ነው። ሚሊዮን ዓመት አይደለም፣ ቢሊዮን ዓመት አይደለም፣ ትሪሊዮን አይደለም፣ ሴንቴሊዮን አይደለም። ወንድሞቼ እኔ ከዛ በላይ ቁጥር አላቅም። እንዴት አድርጌ የምገራቸው ከሴንቴሊዮን ሴንቴሊዮን ትሪ ሀንድረድ 300 ያለው ማለት ነው ማለት። ስለዚህ በሰማይ መኖር ማለት ምን ማለት መሰላችሁ? ለዘላለም መኖር፣ ከእግዚአብሔር ጋር መኖር፣ ጣር የሌለበት ጋር የሌለበት በደስታ መኖር፣ ችግር የሌለበት ለዛ መኖር ማለት ነው። በሰማይ መኖር ወገኖች፣ ከእግዚአብሔር ርቀን አሁን በምድር እንዳለ ነው ሳይሆን ከእግዚአብሔር ከአባታችን ጋር መኖር ከአባአባ ጋር መኖር ሳይላችሁም እኔ ከዛሬ አሁን ወደ ወደ መቼም አባቴም እናቴም ወደ እግዚአብሔር ሄዱ እንጂ ከነሱ ጋር ብኖር ደስ ይለኛል። አባባ ጋር ዛሬ ምኖር እንዴ! አባባ አይናፍቃችሁም? ምድራዊ አባባ ምናፍቃን፣ ሰማያዊ አባታችን ጋር ለመኖር ደግሞ የበለጠ እንናፍቃለን። ስለዚህ ሰማያዊ ኑሮ ማለት ወገኖች በደስታ የሚኖርበት ጣሪ የሌለበት መከራ የሌለበት ስቃይ የሌለበት መሰደድ የሌለበት ችግር ማሰብ የሌለበት እኮ ነው። ይገርም እኮ ነገር ፍርሃት የሌለበት ችግር የሌለበት እ እስቲ አወዳድሩት። ለዚህ ነው እንግዲህ ቅዱስ ጳውሎስ የተነሳንበት ርዕሳችንን እንዳትረሱት፣ ቀኖቹ አጭር ናቸው፣ ቀኖቹ አጭር ናቸው፣ ሁልጊዜ ታምነን በእምነት እንጂ በስጋ እንኖር። መሄድ አይቀርም እናማማ አያቴ ቅድም አያቴ ሁሉ ሄዱ እናባባም ሄዱ ማማም ሄዱ ታላላቅ ወንድሞቼ ሄዱ። ወንድሞቼ ተረኑ ማሰብ ማስታወቅ። ስለዚህ ቀኖቹ አጭር ናቸው። ስለዚህ እንደውም ላምብ በላችሁ ቃሉን እንደዚህ ች ፕሮግራም እንግዲህ ረጅም አይደለችም። የሰናፍጭ ቅንጣት የምትባለው ፕሮግራም በጣም አጭር ሰዓት ፕሮግራም እንደው የዕለቱን እግዚአብሔር በልባችን እንደው ትንሽ ነገር ብለን ነው ብቅ ያለው እን አሁን አሁን እናቆማለን። እንደዚህ እንግዲህ ይሄ ቃል የቱ ጋር ነው የሚገኘው? ምን የሚለው ቃል አሁን ያልኳቸው የተነሳ ምን የሚለው ሁልጊዜ፣ ታምነን። ሁልጊዜ ሰው አየን አላየን ለሰው ብለን አይደለም። ሁልጊዜ ታምነን በእምነት እንጂ በስጋ እንኖር። ወንድሞች፣ እግዚአብሔር ይህንን ዛሬ ማለት እንደዚህ ይላል ቅዱስ ጳውሎስ። በተለይ እሱ የሚነግረን ምን መሰላችሁ? ስለዚህ ምድራዊ ስጋችን ይናገራል። ስለ ሰማያዊ ነገር ስለምንለብሰው ሰማያዊ አካል ይናገራል። ምን ይላል? ይሄ ምድራዊ አካል እንደ ድንኳን ነው። በቃ ድንኳን ጊዜያዊ ነው። የሰማያዊ አካል ግን በእግዚአብሔር የተሰራ ሕንጻ ነው ይለዋል። ለዛ መኖሪያ ያስፈልጋል። አሁን እኮ ከእግዚአብሔር ርቀን እንደ ስደተኛ ነው የምንኖረው። አሁን እኮ ስንኖር በምድር ላይ ከእግዚአብሔር ርቀን ነው የምንኖረው፣ ከእግዚአብሔር ርቀን ነው። እንዲህ ይላል ሁለተኛ ቆሮንቶስ ምራፍ አምስት ከቁጥር አንድ እስከ አስር አንብቦት ሁለተኛ ቆሮንቶስ ምራፍ አምስት ድንኳን የሚሆን ምድራዊ መኖሪያችን ቢፈርስ ማለት ብንሞት ማለት ነው ድንኳን የሚሆን ምድራዊ መኖሪያችን ቢፈርስ፣ በሰማይ ያለ እግዚአብሔር ያዘጋጀው ማለት ነው፣ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ሕንጻ እንዳለን እናውቃለን፣ አለ። ወንድሞች ታውቃላችሁ፣ የሰላም እግዚአብሔር ይብዛላችሁ አለን። ሰማያዊ እግዚአብሔር እንደ መላእክት የሆነ ለዘላለም የሚሆን ይሄ ምድራዊ፣ ይሄ ምድራዊ ነው አለ። ይሄኛው ሲፈርስ፣ ይሄ እንደ ድንኳን ነው። እንደ ሕንፃ የሆነ ግን አለ፣ ለዘላለም የሆነ ግን አለ። ይህንን ግን እናውቃለን፣ በእርግጥ እናውቃለን። ይህንን እንዳለ እናውቃለን ይላል። በእርግጥ እናምናለን፣ ሰማያዊ ሕንፃ እንዳለ ለሱ እንኑር ነው የሚለን። ስለዚህ ምን ይላል? ቁጥር ሁለት ላይ እንግዲህ ይህንን ካወቅን በዚህ ውስጥ በእውነት እንቃትታለን። በምድር ላይ ስንኖር በቃ ጭንቀታለን፣ መቃትታለን፣ ይከብዳል። በዚህ ሳለን እንቃትታለን በሰማይ የሚሆነው መኖሪያችንን እንድንለብስ ሰማያዊ አካላችንን እንድንለብስ እንናፍቃለን ይላል። ቅዱስ ነው እንናፍቃለን፣ ወንድሞች። ያንን የሰማይ አካል ያንን የክርስቶስ የለበሰውን አይነት አካል በተዋህዶ የለበሰው እንድንለብስ እኛ እሱን እንናፍቃለን። ትናፍቃላችሁ። ይህ ነው እንግዲህ በእምነት መኖር፣ በስጋ ሳይሆን በእምነት ኑሮ የሚለው ከሰማይ የሚሆነውን መኖሪያችንን እንድንለብስ እንናፍቃለን። በእውነት ለብሰን ራቁታችንን አንሆንም ይላል። በእውነትም በእውነትም ማለት በእውነትም የሚሞት በህይወት ይዋፅን ማለት ይሄ ስጋችን በዘላለም አካሪ ይለወጥ ዘንድ ልንለብስ እንጂ ልንገፈፍ የማንወድ ስለሆንን በድንኳን ያለን እኛን ከብደውን ዛሬ እንቃትታለን። ዛሬም የዛሬ ኑሮ እንደ መቃተት ነው፣ እንደ ምጥ ነው፣ እንደ ከባድ ነው። እውነት እኮ ነው። ስለዚህ ለሰማዩ ኑሩ፣ በዚያ ጭር ዕድሜያችሁ ነው የሚለ። ቀጥሎ ምን ይላል? ለዚህ እኮ ይሰራል ለሰማያዊ ለዘላለሙ የሰራን እሱ እግዚአብሔር ነው። ስለዚህ ነገር ለዚህ የሰራን እግዚአብሔር ነው። ለዚህ እሱ ሁሉ ዚህ ያዘጋጀ ለዚህ ለወለድ እንኳን ለጊዜያዊ አካል አይደለም። ለዘላለም በጥፋታችን ለዚህ መጣ ነው። ስለዚህ ምንድን ነው? ይሄ ደግሞ እርግጠኛ መሆኑን እግዚአብሔር ስትን የመንፈሱን መያዣ ሰጠን። ማለት መንፈስ ቅዱስ ቃል ገብቷል። ልክ ቤት ሲገዛ ሰኪሪቲ ዲፖዚት እንደሚከፈለው ሁሉ መንፈስ ቅዱስ ቃል ገብቷል። የመንፈሱን መያዣ ሰጥቶናል። እንግዲህ አለችን ይሰገሳል። እንግዲህ ሁል ጊዜ ቢመችም ባይመችም፣ ወንድሞች ኑሮ ቢሳካም ባይሳካም፣ ሁልጊዜ ታምነን በእምነት እንጂ በማየት በስጋ አንመላለስ። በስጋ ስን አሁን አያችኋለን በስጋ አንመላለስ። አያችሁ፣ በስጋ መኖር እኮ ማለት አለ ከእግዚአብሔር ርቆ እንደመኖር ነው። መሞትም ለተዘጋጀ ሰው ጥቅም ያለው ነገር ነው። ለምን? ከእግዚአብሔር ጋር መኖር ነው። እናይዋለን። እንግዲህ ሁል ጊዜ ታምነን በእምነት እንጂ በማየት አንመላለስ። በስጋ አንመላለስ። አያችሁ፣ በስጋ ስናድር፣ በዚህ ምድር ስናድር ከጌታ ተለይተን በስደት እንዳለን የምናውቅ ከሆነ ታምነና አሁን እኮ በስጋ ስንኖር ከጌታ ተለይቶ እንደመኖር ነው። በስጋ መኖር በስደት እንደመኖር ነው ወገኖቼ። በስደት ደግሞ አይመችም። ስደት ይመች አይመችም። አንዳንድ ሰዎች ባለማወቅ ስደት የሚመች ይመስላቸዋል። እነሱ የሚያወጣ አሁን ከተበላሸ ሀገር ጋር እያማ ነው የሚመች በሀገር ነው በሀገር ቤት ነው። ሀገራችን ደግሞ በሰማይ ነው። ላቆም እዚጋ ሰዓቴ ስላለቀ ምንድነው የሚለው ይልቁንም ይላል ከስጋ ተለይተን ብንሞት ማለት ነው። እኛ ክርስቲያኖች የተዘጋጀን ይልቁንም፣ ከስጋ ተለይተን በስደት ከመኖር በጌታ ዘንድ መኖር ደስ ይላል። ብንሞት እንኳን እኛ የት እንደምንሄድ እናውቀዋለን። ስለዚህ ከስጋ ብንለይ ብንሞት ብንሞት እንኳ ደስ የሚል ነገር ነው። ከጌታ ጋር እኮ ነው የምንኖረው። ስለዚህ አለ ስለዚህ እኛ በምድር ላይ ስንኖር የመኖር ዓላማችን እሱን ማስደሰት ነው። ብንኖርም ብንሞትም እሱን ደስ ለማሰኘት እንኖር። ስለዚህ ቀኖቹ አጭር ናቸውና በምድር ባላችሁበት ሕይወት ምናለ፣ ቀኖቹ አጭር ናቸውና ሁልጊዜ ታምነን በእምነት እንጂ በስጋ አንመላለስ አለ። ላቁመ ዚጋ እንደዚህ ይላል። ስለዚህ ደግሞ ብናድር ማለት ብናድር ብንሞት ወይም ብንኖር ማለት ነው። ስለዚህ ደግሞ ብናድር ወይም ተለይተን ከዚህ ብንሄድ በሞት ብንሆን እርሱን ደስ የምናሰኝ ልንሆን እንቀናለን። እግዚአብሔር እኛ ዓላማ ብንኖርም ብንሞትም ለእግዚአብሔር ማስደሰት ነው ይላል እና ይልና፣ ከዛ ቀጥሎ ደግሞ እንዳትረሱ አደራ፣ ነገ ሰው ዛሬ የዘራውን ነገ ያጭዳል። በስጋ የዘራነውን ነገር መልካም ዘርተን ከሆነ እንቀበላለን፣ መጥፎም ከዘራ እንቀበላለን። ተጠንቀቁ ይላል። እዚህ ጋ ላቁም። ምን ምን ተማር እጭ የሰናፍጭ ቅንጣት የምትባለው ጥምጥዬ ጥምጥዬ ነገር፣ ሰዓቱ ለዚህ ነው። በጣም አጭር ደቂቃ ነው። ምንማረው ምን ተማር የተማር ነው። ቀኖቹ አጭር ናቸው። የሰው እድሜ አጭር ነው። ስለዚህ በዚህ በአጭር ጊዜ ውስጥ ሁል ጊዜ ታምነን በእምነት እንጂ በስጋ መኖር አይገባ፣ በቃ እና በእምነት መኖር ምን እንደሆነ አወቅን። የመኖራችንን ዓላማ የእኛ በምድር ላይ መኖር ወንድሞቼ፣ ለራሳችን ስጋ አይደለም። እግዚአብሔር ችግሩ አይደለም ብንበላ በንጠጣሷለ ግን፣ የምድር ላይ የምንኖርበት ዋናው ዓላማ ለሰማይ ነው። በምድር ላይ የምንኖርበት ዓላማ ለእግዚአብሔር ነው። እሱንና እሱን ደስ ለማሰኘት ነው። ምን እናድርግ? በቀረ ዘመናችን ወንድሞቼ ለእግዚአብሔር እንንፋቅ፣ እሱን ደስ ለማሰኘት የአባቶቻችን አምላክ እግዚአብሔር ይረዳናል። ሰላም እግዚአብሔር ይብዛላችሁ። ደህና ደሩ። ሰላም ሁኑልኝ። ይቺ ሰናፍጭ ቅንጣት የተባለችው ፕሮግራማችን ነች። እግዚአብሔር እንደው በዚህ ምስልችን ያህል አስተማር። ሰላም ሁኑ። ደህና ደሩ። ሰላም ሰላም። እግዚአብሔር ይብዛል። ሰላም አሜን።